ኢትዮጵያ ብሔራዊ ቡድን ባለማንጫ ማጣሪያ ከጊኒ ቢሳውና ከቡርኪና ፋሶ ጋር ላለበት ጨዋታ ሀያ ተጫዋቾችን በመጥራት ልምምድ በትላንትናው ዕለት በይፋ ጀምሯል። ባልተለመደ መልኩ ነው አሰልጣኝ መሳይ ተፈሪ ሀያ ተጫዋቾችን መጥራት የቻሉት። አስራ ዘጠኝ ተጫዋቾችም ደግሞ በትላንትናው ዕለት በነበረው የልምምድ ፕሮግራም ላይ ተገኝተዋል። ጥሪ ከተደረገላቸው ተጫዋቾች መካከል ጉዳት ያስተናገደውን የኢትዮጵያ መድኑን ግብ ጠባቂ አቡበከር ኖሪንና ተከላካዩ የሬድ ካሳውን ጉዳትን ተከትሎ ተጠባበቂ ሌሎች ተጫዋቾችን ጠርቷል መሳይ ተፈሪ። ፍሬው ጌታውንና ና አብዱል ሰላም ዮስፍን ብሔራዊ ቡድኑ የተቀላቀሉናት ናት በትላንትና ልምምድ ያደረጉ ሌሎች ተጫዋቾች ሆነዋል። ለመጀመሪያ ጊዜ በዋናው ብሔራዊ ቡድን ጥሪ ከቀረበላቸው ተጫዋቾች መካከል ይታገሱ ታሪኩ፣ ኬኔዲ ከበደ፣ ዋንጫ ቱላ እና በረከት ካሌብ ደግሞ በትላንትናው እለት ለኢትዮጵያ ብሔራዊ ቡድን የመጀመሪያ ለመመዳቸውን አከናውነዋል። ዋሊያዎቹ ከጊኒ ቢሳው በሩዋንዳ መስከረም ሀያ ስምንት ቀጣዩን ጨዋታቸውን ደግሞ የመጨረሻ የዓለም ዋንጫ ማጣሪያ ጨዋታቸውን ከቡርኪና ፋሶ ጋር ደግሞ ጥቅምት ሁለት የሚያከናውኑ ይሆናል። በምድብ አንድ የሚገኘው የኢትዮጵያ ብሔራዊ ቡድን ምንም እንኳን በዓለም ዋንጫ መሳተፉ አለመሳተፉ የተረጋገጠ ቢሆንም የመጨረሻዎቹን ጨዋታዎች በማሸነፍ ግን ለቀጣይ የስነ ልቦና ዝግጅት ይረዳዋል ተብሎ ይጠበቃል። ከዚህም ባለፈ ደግሞ ምድብ አንድን ግብጽ በ20 ነጥብ ትመራለች፣ ቡርኪና ፋሶ በ15 ነጥብ፣ ሴራ ሊዮንና ጊኒ ቢሳው ደግሞ 12ና 10 ነጥብ ይዘው ሲከተሉ የኢትዮጵያ ብሔራዊ ቡድን ስድስት ነጥቦችን በመያዝ አምስተኛ ደረጃ ላይ ተቀምጧል። የኢትዮጵያ ብሔራዊ ቡድን ካከናወናቸው አምስት ጨዋታዎች አንዱን አሸንፎ በአንዱ አቻ ተለያይቶ በሶስቱ ደግሞ ተሸንፏል። የኢትዮጵያ ብሔራዊ ቡድን እንግዲህ በቀጣይ ለሚያደርጋቸው ጨዋታዎች ልምምዱን አጠናክሮ ቀጥሏል። ሌላኛው መረጃችን የኢትዮጵያ ሴቶች ብሔራዊ ቡድንን ይመለከታል። በአፍሪካ ዋንጫ ማጣሪያ ለሚሳተፍ የመጨረሻውን የ180 ደቂቃ እየጠበቀ የሚገኘው የኢትዮጵያ ሴቶች ብሔራዊ ቡድን ትላንትና ሁለትም የአምስተኛ ቀን ልምምዱን አከናውኗል። በ2026 የአፍሪካ ሴቶች ዋንጫ ማጣሪያ ከታንዛኒያ ጋር በጥቅምት ለሚያከናውኑት ወሳኝ ጨዋታም ዝግጅት እያደረጉ የሚገኙት ዋላዮቹ ትናንትና አምስተኛ ቀናቸውን አስቆጥረዋል። በአሰልጣኝ ዮሴፍ ገብረወልድ ለ31 ተጫዋቾች ጥሪ በማድረግ ልምምዳቸውን ከጀመሩ አምስት ቀናቶችን አስቆጥረዋል። በትላንትናው በነበረው የልምምድ ፕሮግራም ሁለት አይነት የልምምድ መርሃግብሮች ነበሩ። አንደኛው በአበበ ቢቂላ ስቴዲየም የነበረው ልምምድ ሲሆን፣ ሁለተኛው ደግሞ በጂምላዚየም የነበረው ልምምድ ነው። የኢትዮጵያ ከሀያ አምስት በታች ብሔራዊ ቡድን በኬንያቸው ተሸንፎ ከውድድሩ ከተሰናበተ በኋላ በዛ ውስጥ የሚገኙ የብሔራዊ ቡድን አባላትም በትላንትናው ለት ይህን ሉሴዎቹን ተቀላቅለው ልምምዳቸውን አከናውነዋል። በቀጣይ እንግዲህ የኢትዮጵያ ብሔራዊ ቡድን ለውሳኙ ጨዋታ ለሚያደርገው ዩ እንዳንዳን አሸንፎ ነበር። ለዚህ ጥሎ ማለፍ ያለፈው በመለያ ምት ባበቢቅላ በነበረው ጨዋታ የኢትዮጵያ ብሔራዊ ቡድን አሸንፎ ለዚህ ጨዋታ እንደደረሰ እናስታውሳለን። ና የኢትዮጵያ ብሔራዊ ቡድን በተለይ ከታንዛኒያ ጋር ለሚያደርገው ወሳኝ ጨዋታ አሁንም ልምምዶችን አጠናክሮ ይቀጥላል። በቀጣይ እንግዲህ ከሀገር ውጭ የሚጫወቱ ተጫዋቾችም ጥሪ ያደርጋል ተብሎ ይጠበቃል። ሌላኛው መረጃችን የ47ተኛውን የካፍ ጠቅላላ ጉባኤን ይመለከታል። የካፍ ጠቅላላ ጉባኤ 47ተኛው ሰኞ በኪንሻሳ ይደረጋል። በዲሞክራቲክ ኮንጎ ነው ይሄ ጠቅላላ ጉባኤ የሚደረገው የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የአፍሪካ እግር ኳስ በበላይነት የሚያስተዳድረው አካል 47ኛ ጠቅላላ ጉባኤውን ሰኞ እለት ጀምሮ ማድረግ ይጀምራል። 54 አባል ሀገራት ያሉት ካፍ በኮንጎ ኬንሻሲ በሚያካሄደው 47ኛው መደበኛ ጠቅላላ ጉባኤም በሀገሪቱ የሚደረጉ ሁሉንም ውድድሮች ይመለከታል። የውድድሮችን ጥራት ለማሳደግ እንዲሁም ደግሞ በስፖርቱ የሚገኙ መሰረተ ልማቶችን ለመመልከትና ለመገምገም ከዚህ በፊት የተከናወኑ የማጣሪያ የፍጻሜ ጨዋታዎችን በሀገሪቱ የሚደረጉ የፕሮጀክት ምዘናዎችን ለማዘመንና ዳኞችንም ለማፍራት በተለይ የዚህ ጠቅላላ ጉባኤ አይነተኛ ሚና እንዳለው ይጠበቃል። ከዚህም ባለፈ በቅርቡ የተደረጉ የፍጻሜ የማጣሪያ ውድድሮችን በማንሳት በሁለቱም ፆታዎች እንዲሁም በወጣቶች የሚደረ ያደረጉ ውድድሮችን ደረጃም ይመዝናል ተብሎ ይጠበቃል። የዳኝነት የመሰረተ ልማት በስፖርት ያለውን የመሰረተ ልማት ለማሳደግ የአፍሪካ እግር ኳስ ፌዴሬሽን ካፍ የተለያዩ ስራዎችን እየሰራ ቆይቷል። አሁንም ደግሞ ይህን መሰል ስራዎችን ይሰራል ተብሎ ይጠበቃል። በዚህ ጉባኤም ደግሞ ከሚነሱ ጉዳዮችና በአብይ ጉዳዮች ከተነሱት ይነሳሉ ተብለው ከሚጠበቁ ጉዳዮች አንዱም ይሄ ነው። የክለብ ላይሰንሲንግን ማሳደግ ነው። የአፍሪካ ክለቦች በአውሮፓም ሆነ በተለያዩ ደረጃ ተፎካካሪ እንዲሆኑም ደግሞ የአፍሪካ እግር ኳስ ኮንፌዴሬሽን የተለያዩ ስራዎችን እየሰራ ይገኛል። አጠናክሮ ይቀጥላል። ከዚህም ባለፈ በእድሜ ተገቢነት የሀገሪቱ ብሔራዊ ቡድኖችም በየእድሜ እርከኑ፣ በተለይ አፍሪካ ላይ ትልቅ ችግር አለ ተብሎ የሚገመተው የእድሜ ተገቢነት ጉዳይ ነው። ይህንንም ደግሞ በቀጣይ የአፍሪካ እግር ኳስ ፌዴሬሽን አቅጣጫ ያስቀምጥበታል ተብሎ ይጠበቃል። አርባ ስድስተኛው ጠቅላላ ጉባኤ አዲስ አበባ ላይ እንደተከናወነ እናስታውሳለን። ይህም ደግሞ አርባ ሰባተኛው ጠቅላላ ጉባኤ ከአርብ ጀምሮ ሲከናወን ለአራት ቀናት ነው የሚከናወነው ለያዞናል እና የስራ አስፈጻሚዎች ውይይት የሚደረግ በማድረግ ማድረግ ነው ለአራት ተከታታይ ቀናት የሚከናወነው የአርባ ሰባተኛው አፍሪካ ጠቅላላ የአፍሪካ እግር ኳስ ፌዴሬሽን ጠቅላላ ጉባኤ በቀጣይ በአጉሩት የሚደረጉ ውድድሮችን አቅጣጫ በተመለከተ ሌሎችንም ዋና ዋና ጉዳዮች ይመለከታል ተብሎ በጉባኤው ይጠበቃል ማለት ነው የስፔን ላሊጋ መረጃችን ወደ ስፔን ላሊጋ መረጃችን ስናልፍ የሰባተኛ ሳምንት የስፔን ላሊጋ መርሃግብር እንመለከታለን ትላንት በአንድ ጨዋታ ተጠናቋል ሰባተኛ ሳምንት በሜዳው ሜስታላ አዲስ አዳጊውን ሪያል ኦቪዶን የገጠመው ቫሌንሺያ ሽንፈት ገጥሞታል በጨዋታውን በእንግዳው ቡድን ሁለት ለ አንድ ነው መሸነፍ የቻለው ቫሌንሲያ። ቫሌንሲያ ገና በአራተኛው ደቂቃ በጃንጁ አማካኝነት ቀዳሚ መሆን ቢችልም ሉካ አልቼ በ ሰማንያ አምስተኛው ና አንጋፋ አጥቂ ሰሎሞን ሮንዶ ደግሞ በ86ኛው ደቂቃ አከታትሎ ባስቆጠራቸው ግቦች አዲስ አዳጊውን ክለብ አሸናፊ አድርጓል። ምንም እንኳን ቫሌንሲያ 57 በመቶ በጨዋታው ቁጥጥር ቢኖረውም ግን ማሸነፍ አልቻለም። ውጤቱን ተከትሎ ቫሌንሲያ በ8 ነጥብ 12 ተኛ ደረጃ ላይ ሲቀመጥ አሸናፊው ሪያል ኦቪዶ ደግሞ በ6 ነጥብ 12ኛ ደረጃ ላይ ተቀምጧል። ሪያል ኦቪዶ በላሊጋው ካደረጋቸው ያለፉት አምስት ጨዋታዎች ሁለቱን ሲያሸንፍ ሦስቱን ደግሞ ተሸንፏል። አዲስ ታዳጊ ክለቦች በተለይ እንደዚህ አይነት ቱርናመንቶች በጣም ሲቸገሩ ተመልክተናል። ሪያል ኦቪዶ ግን በቀጣይ ካሻሻለ እንደዚህም ውጤቶችን አስመዝግቦ መቀጠል እንደሚችል ያመላክታል ማለት ነው። ሌላኛው መረጃችን የአውሮፓ ሻምፒዮንስ ሊግን ይመለከታል። በአውሮፓ ሻምፒዮንስ ሊግ ትናንትና ተጠባቂ የነበረው የሊቨርፑልና ና የጋላታሳራይ ጨዋታ በጋላት ሰራይ አንድ ለዜሮ አሸናፊነት ተጠናቋል። ፕሪሚየር ሊጉን ከተከታታይ ሽንፈት በኋላ ነው ሊቨርፑል እንግዲህ አሁንም ተከታታይ ሽንፈት ገጥሞታል። በፕሪሚየር ሊጉ በክርስታል ፓላስ ተሸንፎ እንደነበር ይታወሳል። ጋላት ሰራይ የገጠመው የጨዋታው ብቸኛውን ግብ ደግሞ ናይጄሪያዊ አጥቂ ቪክተር ኦስሜኔ በፍጹም ቅጣት ምት በ16ኛው ደቂቃ ላይ ነው ማስቆጠር የቻለው። በጨዋታውም የሊቨርፑል ግብ ጠባቂ አሊሰን ቤከርና ሁጎ ኤኪቲኬ በጉዳት ምክንያት ከጨዋታው ተቀይረ ወጥተዋል። ይህ ደግሞ ለሊቨርፑል ጥሩ ዜና አይደለም። አሊሰን ቤከር እንግዲህ የሊቨርፑል ውጤታማነትን መለከት ያሊሰን ቤከር ሚና እጅግ ከፍተኛ መሆኑን ተመልክተናል። በጨዋታው ለቀያዮቹ ፍጹም ቁጣት ምት ቢሰጥም በቫር ታይቶ ግን ተሽሯል ማለት ነው። በሻምፒዮንስ ሊግ የመጀመሪያ ጨዋታውን የተሸነፈው ሊቨርፑል በቀጣይ ጨዋታ ፍራንክፈርትን ይገጥማል። የቱርክ ነውጠኛ ደጋፊዎች ባሉበት ነው ሊቨርፑል የተጫወተው። ይህም ደግሞ ሊቨርፑል አስቀድሞ እንደተገመተው ጋላታሳራይ ቀላል ተጋጣሚ እንደማይሆን ሲጠበቅ ነበር ይህን ማሳይቶታል ማለት ነው። ሊቨርፑል ወደ ቱርክ አቅንቶ ካደረጋቸው ያለፉት ሰባት ጨዋታዎች አንድ ብቻ ነው ማሸነፍ የቻለው ይህም ደግሞ ሊቨርፑል ምናልባት የቱርክ ሊግ ክለቦች በጣም እየከበዱ እንደመጡ ማሳያ ሆኗል ማለት ነው። ለመጨረሻ ጊዜም ወደ ቱርክ አቅንቶ ያሸነፈው የአሁኑ የኦናናም ቡድን ትራዝቡርን በ2010 11 የውድድር ዓመት በኤሮፓ ሊግ ነው ማለት ነው። ክሪስታል ፓላስ ሽንፈት በተለየ የመጀመሪያው አጋማሽ ጥሩ ነበር፣ ከክሪስታል ፓላስ የተሻለን ነበር ሲልም አንስሮት ከጨዋታው መጠናቀቅ በኋላ በሰጠው ሀሳብ ተናግሯል። ቡድናችን አሁንም ያለበት ደረጃ ከአምናው ከነበረበት ደረጃ ብዙም አራቀም በቀጣይ ደግሞ ቼልሲን በማሸነፍ ወደ ቀድሞ ብቃታችን እንመለሳለን ሲሉም የቀያዮቹ አሰልጣኝ አንስሎት ተናግረዋል። ከዚህም ባለፈ አንስሎት በንግግራቸው ወቅት አሊሰን ቤከር ከቼልሲው ጨዋታ በቀጣይ በሊጉ ከሚደረገው ከቼልሲ ጨዋታ ውጪ እንደሆነ ተናግረዋል ማለት ነው። ሆጎ ኪቲኬ ግን ያስተናገደው ጉዳት ምን ያህል እንደሆነ አሰልጣኙ አልገለጹም። በቀጣይ ከቼልሲ ጋር የሚያደርጉት ጨዋታ ሊቨርፑል ምንም እንኳን በዚህኛውም በፕሪሚየር ሊጉም ሽንፈት ቢያስተናግድ በፕሪሚየር ሊጉን አሁንም ድረስ እየመራ ይገኛል። አርሰናል በሁለት ነጥብ ርቆ በ አስራ አምስት ነጥብ እየመራ ቀጥሯል ማለት ነው። ሌላኛው የምንመለከተው የቼልሲና የቤኔፊካን ጨዋታ ነው። ቼልሲ ከቤኔፊካ ጋር ያደረገውን ጨዋታ አንድ ለዜሮ አሸንፏል። በስታንፎርድ ብሪጅ በተደረገው ጨዋታ ሪቻርድ ሮስ ደግሞ በራሱ ላይ ባስቆጠራት ብቸኛ ግብ ነው ቼልሲ ቤኔፊካን ያሸነፈው ማለት ነው። አሰልጣኝ ጆዜ ሞሪኖ ወደ ቼልሲ ወደ ቀድሞ ክለባቸው ተመልሰው ያደረጉትን ጨዋታ በሽንፈት ጀምረዋል። እኒያ አሰልጣኝ በቤኔፊካ ነው የመጀመሪያ የማሰልጠን ህይወታቸውን የጀመሩት። አሁንም ግን በአውሮፓ ሻምፒየንስ ሊግ የመጀመሪያ ጨዋታቸውን ከቀድሞ ክለባቸው ጋር አድርገው በሽንፈት ጀምረዋል። አስራ ስምንተኛው ደቂቃ ላይ የተቆጠረችውን ግብ ጆዜ ሞሪኖ በቀድሞ ክለባቸው እንዲሸነፉም አድርጓል። በጨዋታው ሀምሳ ሰባት መቶ ሃምሳ ስምንት በመቶ የኳስ ቁጥጥር ብጫ ብቻ የነበረው ቼልሲ ለተከታታይ ሶስተኛ ጊዜ ተጫዋቹን በቀይ ካርድ ወጥቷል። አጥቂው ጆአዎ ፔድሮ በዘጠና ስድስተኛው ደቂቃ ላይ ከጨዋታው በቀይ ካርድ ተወግዷል። ምንም እንኳን በዚህ ጨዋታ ዘጠኝ ቢጫ ካርዶች ተመዝግበዋል። በጨዋታ ላይም የተመዘገቡ ጥፋቶች ሀያ ሰባት ጥፋቶች ነበሩ። ይህም ማለት ምን ያህል ውጥረት እየነገሰበት ጨዋታ እንደነበረ ማሳያ ነው። የሰማያዎቹ አሰልጣኝ ኢንዞ ማሬስካ አላሃንድሮ ጋርናቾ በዛሬው ጨዋታ ያሳየን እንቅስቃሴ አስደስቶኛል በማለት ተናግረዋል። ስለ ጃው ፔድሮ ቀይ ካርድ የተጠየቁት አሰልጣኙ ጥሩ ነገር፣ እየተሻሻልን ነው። በአስር ተጫዋቾች አሸንፈን መውጣታችን ለእኛ እጅግ ትልቅ ስኬት ነው ሲሉ ማስተያየታቸውን ሰጥተዋል። የቤንፊካ አሰልጣኝ የቀድሞ የቼልሲ አሰልጣኝ የነበሩ ጆዜ ሞሪኒሆ በበኩላቸው ቡድናችን ከጨዋታው የሆነ ነገር ማግኘት ነበረበት፣ ይህም ደግሞ ቁጭት ፎጥሮብናል ሲል አስተያየቱን ሰጥቷል። ከዚህም ባለፈ ደግሞ ሞሪኖ አክሎም በጨዋታ ላይ ምንም እንኳን ጥሩ ብትሆንም፣ ያው ሽንፈትን አምነን መቀበል ነው። በቀጣይ ግን ቡድኔን አጠናክሬ እቀጥላለሁ ማለታቸው ተገልጿል። ሞሪኖ በተለይ በለንደኑ ክለብ ሶስት የሊግ ዋንጫዎችን ማሳካታቸው ይታወቃል። ከዛም ባለፈ ከቼልሲ በተቃራኒ የተለያዩ ሶስት ክለቦችን እየመሩ ካደረጓቸው አስራ አምስት ጨዋታዎች በአራቱ ብቻ ማሸ ያሸነፋቸው ቼልሲ እንግዲህ የቀድሞ አሰልጣኛቸው ናቸው። ከቼልሲ ጋር በሚያደርጓቸው ጨዋታዎች በተከታታይ እንዲሸነፉ ምክንያት ሆናል። ሌላኛው መረጃችን የሪያል ማድሪድ ይመለከታል። የስፔን ላሊጋው ክለብ ሪያል ማድሪድ ቅዳሜ ዕለት በማድሪድ ደርቢ በአትሌቲኮ ማድሪድ ከተሸነፈ በኋላ ወደ የተጓዘው 13 ሰዓትን ተጉዞ ነው በካዛኪስታኑ ክለብ ካይራት አልማቲ የገጠመው ማድሪድ 5 ለ 0 ማሸነፍ ችሏል። እንደተጠበቀው አስቀድሞም ጨዋታው ከመከናወኑ በፊት ሪያል ማድሪድ ይህን ጨዋታ ሊያሸንፍ እንደሚችል በብዙ ዘንድ ቅድመ ግምት ሲሰጥ ነበር። ፈረንሳዊ አጥቂ ኪላ ምባፔ ሶስት ግቦችን በማስቆጠርም ሀትሪክ ሰርቷል። ኤድዋርድ ካማቢንጋና ብራይም ዲያዝ ደግሞ ቀሪዎቹን ግቦች ያስቆጠሩ ተጫዋቾች ናቸው። ኪላ ምባፔ በቻምፒዮንስ ሊጉ ያስቆጠረ የግብ ብዛት ስልሳ አድርሷል። ይህም ደግሞ ተጫዋቹ ምን ያህል ለማድሪድ ወሳኝ ተጫዋች የሆነ መምጣቱን እያስመለከተን ቀጥሏል። ሪያል ማድሪድ እንግዲህ 13 ሰዓታትን ተጉዞ ነው ከክለብ ካይራት አልማቲ ጋር የተጫወተው። ጨዋታውን በሩቅ ምስራቅ የሚደረግ የመጀመሪያ የአውሮፓ ሻምፒዮንስ ሊግ ጨዋታ ሆኗል። የሁለቱ ክለቦችን ልዩነት ስንመለከት ሪያል ማድሪድ በተለይ አጠቃላይ የቡድኑ ስብስብ 14 ሚሊዮን ዩሮ ተገምቷል ይህም ደግሞ ከተጋጣሚው ከነበረው ክለብ አንጻር የተጋጣሚው ክለብ የነበረው 13 ሚሊዮን ዩሮ ነው። ይህም በማዕከላቸው ምን ያህል ተስፋ የሰፋ ልዩነት እንዳለ የተመለከትንበት አጋጣሚ አለ። ኪሊያን ምባፔ እንኳን ከሚያገኘው ደሞዝ በግማሽ ያነሰ ነው። ሪያል ማድሪድ እንግዲህ መቶ ሚሊዮን ፓውንድ አውጥቶ ኤዲናዛርድን በሪያል ማድሪድ ቤት ውዱ ፈራሚ ኤዲናዛርድ እንደሆነ ይታወቃል። መቶ ሚሊዮን ፓውንድ አውጥቶ ግን ተጋጣሚው ካይራት አልማቲ በበኩሉ የክለቡ ከፍተኛ ግዢ ጎርስኪያ የተባለውን ተጫዋች ያስፈረመበት አንድ ሚሊዮን ዩሮ ነው። ይሄም የሁለቱ ክለቦች ምን ያህል በተቃራኒ ጎዳና እንደቆመ ያሳያል። ማድሪድም መሸነፉ ትክክል እንደሆነ ያስመለክተናል ማለት ነው። ቀጣዩ ጨዋታችን የምንመለከተው ኢንተር ሚላን ነው። ኢንተር ሚላን ከሲላቫ ብራጋ ጋር ያደረጉት ጫዋታ ነው። ኢንተር ሚላን በሜዳው ጁሴፓ ሜዛ ስላቪያ ፕራጋን የገጠመው ሶስት ለዜሮ አሸንፏል። የጣሊያን ሴሪያው ቡድን ማሸነፉን ተገቢ የአምና የፍጻሜ ተፋላሚ እንደነበር ይታወቃል። በአውሮፓ ሻምፒየንስ ሊግ ኢንተር ሚላን የኢንተር ሚላን አሸናፊ ግቦች አርጀንቲናዊ የክለቡ አምበል ላውታሮ ማርቲኔዝ በ60ና በ 65 ኛው ደቂቃ ላይ ሁለት ግቦችን ሲያስቆጥር ደፍርሰን ደግሞ በ 34 ኛው ደቂቃ ላይ ሌላኛውን ግብ አክሏል። ባለሜዳዊ ኢንተር ሚላን በኳስ ቁጥጥርም ሆነ በሙከራ ረገድ እጅግ ከተጋጣሚው የተሻለ እንደነበረና ውጤቱም እንደሚገባው ብዙዎች አስተያየታቸውን እየሰጡ ይገኛሉ። ሰላሳ ጥፋቶችን በምሽቱ ጨዋታ ተደርገዋል። ይህም ውጥረት ምን ያህል የነገሰበት ጨዋታ እንደሆነ የተመለከትንበት አጋጣሚ ያለ ማለት ነው። ማርኮስ ቱራም ደግሞ የጨዋታ ኮከብ በመሆን ተመ ተጋልጧል በኢንተር ሚላን በኩል፣ ኢንተር ሚላን ስድስት ነጥብን ካሳኩ በአውሮፓ ቻምፒየንስ ሊግ የመጀመሪያውንም ሆነ ሁለተኛውን ጨዋታ ካሸነፉ ጥቂት ቡድኖች መካከል አንዱ ሆኗል ማለት ነው። ሌላኛው መረጃችን የጀርመኑን ክለብ ባየር ሙኒክን ይመለከታል። ባየር ሙኒክ ፓፎስን አስተናግዶ አምስት ለአንድ አሸንፏል። ይህም ደግሞ በባይር ሞኒክ ምን ያህል ባይር ሞኒክ አስፈሪ ቡድን እየሆነ መምጣቱን ያስመለክተናል። አምስት ለአንድ በተጠናቀቀው ጨዋታም እንግሊዛዊ ሃሪኬን ሁለት ግቦችን ሲያስቆጥር ጉሬ ና በውሰት ከቼልሲ ባይር ሞኒክን የተቀላቀለው ኒኮላስ ጃክሰን ቀሪዋን ግቦች አስቆጥሯል። ባለፈው ሳምንት በመጀመሪያው ዙር የአውሮፓ ሻምፒዮንስ ሊግ ጨዋታ ቼልሲን ሶስት ለአንድ አሸንፎ ነው። ሞኒኮች በሁለቱም የአውሮፓ ሻምፒዮንስ ሊግ ስምንት ግቦችን አስቆጥረዋል። ይህም ለተጋጣሚ ቡድናቸው ምን ያህል ፈታኝ እንደሆኑና ምን ያህል ግቦችን እያስቆጠሩ እንደሆነ የተመለከትንበት አጋጣሚ አለ። ባለፉት አምስት ጨዋታዎች በእያንዳንዳቸው ቡድን ላይ ሀሪኬን ሁለት ግቦችን አስቆጥሯል። ይህም ሀሪኬን ምን ያህል እንግሊዛዊ ኮኮብ በባየር ሙኒክ ቤት የተሳካ ጊዜን እያሳለፈ እንደሆነ እያስመለክተናል። ባለፉት የጨዋታው ኮኮብ የተባለው ሀሪኬን በባለፉት ሲዝን በቡንደስሊጋው ና በቻምፒየንስ ሊግ በተጫወተባቸው ሁሉም ውድድሮች ላይ ደግሞ በጎል ተሳትፏል። ይህም ደግሞ አሪኬን ምን ያህል ውጤታማ ጊዜ እንዳሳለፈ ተመልክተናል። በቡንደስ ሊጋውን ቢሆን ባይሪን ሙኒክ ሁሉንም ጨዋታዎች በማሸነፍ በ15 ነጥብ ቡንደስ ሊጋውን እየመራ ይገኛል። ሀሪኬን ደግሞ በ8 ጨዋታዎች 18 ግቦችን አስቆጥሯል። ይህ እንግሊዛዊ ለቪንሰንት ኮምፓኒ ቡድን ምን ያህል ወሳኝ ተጫዋች እንደሆነም እያስመለከተን ቀጥሏል። ቶትናም እንመለከታለን። በሌላኛው የምሽቱ ጨዋታ ቶትናም ከቦዶ ግላንት፣ አትሌቲኮ ማድሪድ ከኢንትራ ፍራንክ ፈርት ያደረጉትን ጨዋታ ስንመለከት የሰሜን ለንደኑ ክለብ ቶትናም ከሜዳ ውጭ ከቦዶ ግላንት ጋር ተጫውቶ ሁለት አቻ ተለያይቷል። በትናንትናው ጨዋታ ጂንስ ሆግ ለግሊመንት ግቦችን አስቆጥሮ እንዲመራ ቢያስችልም ሚኪ ቫንደቪክ እና ጎድርሰን ደግሞ በራሳቸው ላይ ባስቆጠሯቸው ግቦች ቶትናም ከጨዋታው ነጥብ ይዞ መውጣት አስችሎታል። በሊጉ ተከታታይ ሁለት ነጥቦች ጥሎ ነበር። በሁለት ጨዋታዎች አቻ ተለያይቶ ነበር። አሁንም ባቻ ውጤቱ ቀጥሏል። ሌላኛው የምሽቱ ተጋጣሚ የነበረው አትሌቲኮ ማድሪድ ከማድሪድ ደርቢ ውጤት በኋላም አሁንም ተጋጣሚዎችን በቀላሉ እያሸነፈ ቀጥሏል። አምስት ለሁለት ም አሸንፏል። አንቶኒ ግሪዝማን ሁለት መቶ የአትሌቲኮ ማድሪድ ጎሉን በጨዋታው አስቆጥሯል። የጨዋታው ኮኮብ የነበረው ጁሊያን አርቫሬዝም በውድድር ዓመቱ መጨረሻ ላይ ትልቅ ነገር ማሳካት ከፈለግን እንደዚህ መጫወት አለብን ሲልም ሀሳቡን ሰጥቷል ማለት ነው። አትላንታ ከክለብ ብሩጅ ና ኦሎምፒክ ማርሴ ከሀያክስ አምስተርዳም ያደረጉትን ጨዋታ እንመለከታለን። በብራንጎ የቤልጅየሙን ክለብ ብሩጅ ነው የተገጠመው አትላንታ ሁለት ለአንድ ማሸነፍ ችሏል። የትላንትናውን ጫዋታ በ38ኛው ደቂቃ እንግዳውን ቡድን ቀዳሚ ቢያደርግም ቢችልም፣ ሳምንዲሮችና ፖሊሲች ደግሞ በሁለተኛው አጋማሽ ባስቆጠሯቸው ግቦች አትላንታ አሸንፏል። ፓሪ ፓልሲች ደግሞ የጨዋታው ኮከብ ተብሎም ተመርጧል። በሌላው ጨዋታ ደግሞ የሊግ ክብለቡ ኦሎምፒክ ማርሴ በሜዳው የኤር ዲቪዚዮኑን ክለብ አይክሳምን አስተናግዶ አራት ለዜሮ በሆነ ሰፊ ውጤት ማሸነፍ ችሏል። ለማርሴ ደግሞ ሚስያን ግሩልድ እና ፔሪክ ኦሜዮ ኦባሜያንግ ደግሞ ግቦችን ያስቆጠሩ ተጫዋቾች ናቸው። ሜሰን ግሪንውድ ከ2021 በኋላ የአውሮፓ ሻምፒየንስ ሊግ ግቡን በትላንትና ሁለት አስቆጥሯል። በሊጋም የሮበርት ዲዘርቪ ቡድን ሶስት ተከታታይ ጨዋታዎችን በማሸነፍ 12 ነጥቦችን ይዞ ሶስተኛ ደረጃ ላይ ይገኛል። በዛሬው ጨዋታ እንግዲህ በአውሮፓ ሻምፒዮንስ ሊግ በጅቡ በጅቡ ከሚጠበቀው የባርሴሎናና የፒኤስጂ ጨዋታ እንመለከታለን። የባርሳና የፒኤስጂ ጨዋታ ምሽት አራት ሰዓት ላይ ይደረጋል። በሉዊስ ኦሎምፒኮ ስቴዲየም የሚደረገው ጨዋታ እንግሊዛዊው ማይክል ኦሪበል ጨዋታውን በዋና ዳኝነት ይመሩታል። በ19 ነጥብ ላሊጋውን እየመራ የሚገኘው ባርሴሎና በአሳለፍነው ሳምንት በመጀመሪያው ጨዋታ ኒውካስልን በራሽፎርድ ግቦች ሁለት ለአንድ ማሸነፈ ማሸነፏ አይዘነጋም። ፒኤስጂም ደግሞ በላሊጋውም ደግሞ ባርሴሎና ሪያል ሶሲዳድን ሁለት ለአንድ አሸንፎ ነው ወደ ዛሬው ጨዋታ የመጣው። ፔስጂ ደግሞ በባላንዶር ሽልማት ላይ የዓመቱን ምርጥ ቡድን እንዲሁም የዓመቱ ምርጥ ተጫዋችን ያስመረጠ ቡድን መሆኑ ደግሞ ቀላል ግምት እንዳይሰጣቸው አድርጓቸዋል። ሁለቱ ቡድኖች 16 ጊዜ ተገናኝተው ባርሴሎና ስድስቱን ሲያሸንፍ አምስት ጊዜ ያቻ አምስት ጊዜ ደግሞ የፈረንሳዩ ክለብ ፔስጂ አሸንፏል። አምና በሻምፒየንስ ሊጉ በሩ ፍጻሜ ተገናኝተው ፔስጂ ከጨዋታ ብልጫ ጋር አራት ለአንድ ማሸነፏ አይዘነጋም ባለ ፉ ጨዋታዎች ባርሴሎና 29 ግቦችን አስቆጥሯል። ፔሲጂ ባለፉት ጨዋታዎች ደግሞ 34 ግቦችን አስቆጥሯል። በባርሳ በኩል ራፊኒያ ጋቪ በጉዳት አይሰለፉ ዩአን ጋሻ ግን አጠራጣሪ ስለመሆኑ ተነግሯል። በፒሲጂ በኩል የባላንዱር አሸናፊ ኡስማን ዴምቤሌ፣ አምበሉ ማርኪኖስ ና ክቫሪ ስኬሊያ ሊዘርዱዌ ደግሞ በጉዳት ምክንያት የማይሰለፉ ተጫዋቾች ናቸው። ማርከስ ራሽፎርድ፣ ለዋንዶርስኪ ና ያማል ደግሞ በባርሳ በኩል በጨዋታው ልዩነት ይፈጥራሉ ተብለው የሚጠበቁ ተጫዋቾች ናቸው። በፒሲጂ በኩል ደግሞ ቪቲኒያ የሚጠበቅ ተጫዋች ነው። ሌላኛው የምሽቱ ጠባቂ ጨዋታ የምንመለከተው በፕሪሜር ሊጉ ክለብ አርሰናል የሚያደርገው ነው። አርሰናል በሜዳው የግሪኩን ኦሎምፒያኮስን በኤምሬት ያስተናግዳል። በአርቴታ የሚመራው አርሰናል በፕሪሚየር ሊጉ እንግዲህ በሁለት ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ የተቀመጠበትን አጋጣሚ ባለፈው ሳምንት ተመልክተናል። ባለፈው ሳምንትም በመጀመሪያው ዙር የሻምፒዮንስ ሊግ ጨዋታ አትሌቲክ ቢልባውን ሁለት ለዜሮ አሸንፎ ለዛሬው ጨዋታ መቅረቡ ይታወሳል። የግሪኩ ክለብ ኦሎምፒያኮስ ባለፈው የመጀመሪያው ጨዋታውን አድርጎ ዜሮ ለዜሮ ነበር የተለያየው። ይህም ደግሞ የአርሰናል ምን ያህል ኦሎምፒያኮስን ሊያሸንፍ እንደሚችል በብዙዎች ዘንድ ቅድመ ግምት እንዲሰጠው አድርጓል። ሁለቱ ክለቦች ከዚህ በፊት 12 ጊዜ ተገናኝተው ስድስት ጊዜ ተሸናንፈዋል። በዚህም ጨዋታ ላይ ባርሰናል በኩል ኖኖ ማዲኬ ካይ ሃቨርትዝ እና አዲስ ፈራሚው ሄንካፕ በጉዳት ምክንያት የማይሰለፉ ተጫዋቾች ናቸው። ኤቨሪቺ ዜና ደግሞ ሳካ፣ ማርቲኔሊ ደግሞ በጨዋታው ልዩነት ይፈጥራሉ ተብለው የሚጠበቁ ተጫዋቾች ሲሆኑ እዚህ የመጣ ነው ትልቅ ዋንጫን ማሸነፍ እንደሆነ እናውቃለን። በዛሬው ጨዋታ በምናደርጋቸው እንቅስቃሴዎች የደጋፊዎቻችን ድጋፍ ያስፈልገናል ሲልም ሚካኤል አርሴታ ከጨዋታው በፊት በሰጠው ሀሳብ ገልጿል። ሌላኛው የፕሪምየር ሊግ ክለብ ደግሞ ማንቸስተር ሲቲ በፒፕ ጋርዲዮላ የሚመራው ማንቸስተር ሲቲ ደግሞ ወደ ፈረንሳይ አቅንቶ ሞናኮ ጋር ዛሬ ምሽት ይጫወታል። በመጀመሪያ የአውሮፓ ሻምፒዮንስ ሊግ ጨዋታ ሞናኮ በአትላንታ አራት ለአንድ ተሸንፎ ነበር። ለዛሬው ጨዋታ የመጣው ማንቸስተር ሲቲ ደግሞ ናፖሊን የሴሪያውን ባለ ክብር ናፖሊን አሸንፎ እንደነበር ይታወሳል። ይህም ደግሞ ለማንቸስተር ሲቲ ቅድመ ግምቶች እንዲሰጡት አድርጎታል ማለት ነው። በማንቸስተር በኩል በሊዩስ ሁለተኛው ስቴዲየም በሚደረገው የምሽቱ ጨዋታ በማንቸስተር ሲቲ በኩል ሮድሪ፣ ማርሙሽ ና ሪያን ቼርኪ በጉዳት ምክንያት የማይሰለፉ ተጫዋቾች ናቸው። በሞናኮ በኩል ደንዝ ዛካሪ ና ጎልቪን በጉዳት ምክንያት የማይሰለፉ ሌሎች ተጫዋቾች ናቸው ማለት ነው። ሁለቱ ክለቦች በአውሮፓ ሻምፒየንስ ሊግ ለመጨረሻ ጊዜ 201617 የውድድር አመት ነበር የተገናኙ ሲቲን በመጀመሪያው ጨዋታ አምስት ለሶስት አሸንፎ በሁለተኛው ጨዋታ ደግሞ ሞናኮ ሶስት ለአንድ ማሸነፉ ይታወሳል ማለት ነው። በፔፕ ጋርዲዮላ የሚመሩት ሲቲዎች በበርንሌ በፕሪሚየር ሊጉ አምስት ለአንድ ካሸነፉበት ጨዋታ በኋላ ተከታታይ ድልን ለማስመዝገብ የዛሬውን ጨዋታ ይጠቀሙበታል ተብሎ ይጠበቃል። በዛሬው ጨዋታ በኩል ሪንግ ብራውት ሀላንድ ከማንቸስተር ሲቲ በኩል ልዩነት ይፈጥራል ብሎ ሲጠበቅ፣ የቀድሞ የባርሰሎና ተጫዋች አንሱ ፋቲ ደግሞ በሞናኮ በኩል ልዩነት ይፈጥራሉ ተብለው ከሚጠበቁ ተጫዋቾች መካከል ነው ማለት ነው። ቦሩሲያ ዶርትመንድ ከአትሌቲክ ቢልባው የሚያደርጉትን ጨዋታ ስንመለከት የጀርመን ቡንደስ ሊጋው ክለብ በሜዳው ሲድን ኦዲና ፓርክ በአትሌቲክ ቢልባው ምሽት አራት ሳለ ጨዋታውን ያደርጋል። በመጀመሪያ ዙር የአውሮፓ ሻምፒዮን ጨዋታ ከጁቬንቱስ ጋር ያደረገው ቦሩሲያ ዶርትመንድ ስምንት ግቦችን በተቆጠሩበት አራት አቻ መለያየቱ ይታወሳል። ያ ጨዋታ እጅግ ማራኪ ወ ነገሮች የተመለከትንበት ጨዋታ እንደነበር ይታወሳል ማለት ነው። በቡንደስ ሊጋው ማይንዝን አሸንፎ አትሌቲክ ቢርባው በአንጻሩ በቪያሪያል ተሸንፎ ነው ወደ ዛሬው ጨዋታ የመጡት ይህም ደግሞ ለጀርመኑ ክለብ ቅድመ ግምት እንዲሰጥ አድርጎታል። በቡንደስሊጋ በኩል አራት ተከታታይ ጨዋታዎችን በማሸነፍ ከባየርን ሙኒክ በሁለት ነጥብ ብቻ አንሶ ቦሩሲያ ዶርትመንድ ሁለተኛ ደረጃ ላይ መቀመጡም የዛሬውን ጨዋታ እንዲያሸንፍ ቅድመ ግምት እንዲሰጥ አድርጎታል። ሌላኛው መርሀ ግብር ዛሬ ምሽት የሚደረገው ጁቬንቱስ ከቪያሪያል የሚያደርጉት ጨዋታ ነው። የጣሊያኑ ክለብ ጁቬንቱስ ውስጥ ወደ ስፔን ተጉዞ ነው ከቪያሪያል ጋር ጨዋታውን የሚያደርገው። ምሽት አራት ሰዓት ላይ ነው የሚደረገው። ይህም ጨዋታ ጁቬንቱስ በመጀመሪያ ዙር ጨዋታ ከቦርሻ ዶንት በንጭ አንድ አራታቸው መለያየቱ ይታወሳል። ቪያሪያል ደግሞ በቶትና ሞትስፐር አንድ ለዜሮ ተሸንፎ ነው ለዛሬው ጨዋታ ያበቁት። ጁቬንቱስ በሴሪያው በተከታታዩ በሁለቱም ጨዋታዎች ነጥብ ጥሏል። ዛሬ እንግዲህ አሸንፎ ወደ አሸናፊነቱ ለመመለስ የሚያደርገው ጨዋታ ይጠበቃል ማለት ነው። ሁለቱ ክለቦች ለመጨረሻ ጊዜ በዚህ መድረክ በ2021 22 የውድድር አመት ነበር የተገናኙት። ቪያሪያል አንድ ጨዋታ ሲያሸንፍ፣ በአንዱ ደግሞ አቻ ተለያይቷል። ቪያሪያል ለመጨረሻ ጊዜ በአውሮፓ ሻምፒንስ ሊግ ያደረጋቸውን ሶስቱን ጨዋታዎች ማሸነፍ አልቻለም። ጁቬንቱስ ደግሞ አንድ ጨዋታ ተሸንፎ አንድ ጨዋታ አሸንፎ አንዱን ደግሞ አቻ ነው የተለያየው። ይህም ደግሞ የዛሬውን ጨዋታ ከሁለቱ ክለቦች ማን ያሸንፋል የሚለው ጉዳይ እንዲጠበቅ አድርጎታል። በጣሊያን ሴሪያም ካደረጋቸው ጁቬንቱስ ጨዋታዎች አምስት ጨዋታዎች መካከል ሶስቱን አሸንፎ በሁለቱ አቻ ተለያይቶ በ11 በ11 ነጥብ አራተኛ ደረጃ ላይ ይገኛል ማለት ነው። የጣሊያን ሴሪያው ክለብ በሌሎች ጨዋታዎች ዛሬ በናፖሊ በሜዳው ዲያጎ አርማንዶ ማራዶና የፖርቱጋሉን ስፖርቲንግ ሊዝበን የሚጋብዝበት ጨዋታ ከምሽቱ ከሚጠበቁ ጨዋታዎች መካከል አንዱ ነው። ለመጨረሻ ጊዜ በኤሮፓ ሊግ ነበር የተገናኙት ሁለቱ ክለቦች። ናፖሊም ነበር የአንድ ጨዋታ ማሸነፍ የቻለው ስፖርቲንግ ሊዝበን ካይራት አልማቲን አራት ለአንድ አሸንፎ ነበር መጀመሪያው ጨዋታ በፖርቱጋል ሊግ ሊዝበን በ18 ነጥብ ሁለተኛ ደረጃ ላይ መገኘቱ ደግሞ ምናልባት የዛሬን ጨዋታ ቀላል ለጁቬንቱስ ቀላል ተጋጣሚ ለናፖሊ ይቅርታ ለናፖሊ ቀላል ተጋጣሚ እንደማይሆን ይጠበቃል። ናፖሊን በሴሪያው በ12 ነጥብ ሁለተኛ ደረጃ ላይ ከመሪው በግብ ብያ ተበላጦ ሁለተኛ ደረጃ ላይ መቀመጡም ደግሞ ናፖሊ ምን ያህል ጠንካራ ቡድን መሆኑን አስመልክቶናል ማለት ነው። ኒውካስል በአውሮፓ ሻምፒየንስ ሊግ ያደረጋቸውን ያለፉት ሶስት ጨዋታዎች ማሸነፍ አልቻለም። በመጀመሪያ ጨዋታም ኒውካስል በባርሴሎና መሸነፉ ይታወሳል። ራሽፎርድ ባስቆጠራቸው ግቦች ነው ሁለት ግቦች መሸነፍ የቻለው በሴንት ጀምስ ፓርክ። ዛሬ ደግሞ ፒኤስቪ አይንድሆቨንን የሚያስተናግድበት ሌላኛው መርሃ ግብር ነው ማለት ነው። ሌሎች የአውሮፓ ሻምፒየንስ ሊግ ጨዋታዎችም ዛሬ በዘጠኝ የተለያዩ ከተሞች የሚደረጉ ይሆናል። ሌላኛው መረጃችን በቺሊ አስተናጋጅነት እየተካሄደ የሚገኘው የፊፋ የዓለም ከ20 ዓመት በታች የአለ ዋንጫን እንመለከታለን። ሀያ አራት ሀገራት በስድስት ምድቦች ተከፍለው ነው እያደረጉ የሚገኙት ይህን ውድድር። የምድብ ጨዋታዎች ትናንትም ሲደረጉ በምድብ አምስት የምትገኘው አሜሪካ በሰፊ የግብ ልዩነት አሸንፋለች። ኖኤቫ ኮልዲያን የገጠመው የአሜሪካ ከሃያ ዓመት በታች ብሔራዊ ቡድን ዘጠኝ ለአንድ ነው ያሸነፈ። ይህም ደግሞ ምን ያህል ትልቅ ውጤት እንደሆነ ማሳያ ነው ማለት ነው። ለጣሊያን ሴራው ክለብ ፓርማ የሚጫወተው ቤንጃሚን ክሪምሲች ደግሞ ሶስት ግቦችን በማስቆጠር በጫወታው ሀትሪክ ሰርቷል። ምድቡን አሜሪካና ፈረንሳይ በሶስት ነጥቦች እየመሩ ይገኛሉ። ምድብ ስድስት ላይ በተደረገ ሌላ ጨዋታ ደግሞ ኮሎምቢያ ሳውዲ አረቢያን አንድ ለዜሮ በሆነ ጠባብ ውጤት ያሸነፈች ሌላኛው ሀገር ሆናለች። አስካር ፔሪያ ደግሞ የጨዋታውን ብቸኛ ግብ ያስቆጠረ ተጫዋች ነው። በምድብ አንድ ሁለት ጨዋታዎች ደግሞ ግብጽ በኖቪያ ዜላንድ ሁለት ለአንድ ተሸንፋለች። ጃፓን በስድስት ነጥብ ምድቡን በበላይነት ስት እየመራች ትገኛለች። በምድብ ሁለት ደግሞ ፓናማ ከክራግኒያ ተገናኝተው ጨዋታቸውን በአንዳቸው አጠናቀዋል። ምድቡን ፓራጓይ በአራት ነጥብ እየመራች ቀጥላለች ማለት ነው። የመጨረሻ መረጃችን ካሎስ አርካራዝን ይመለከታል። በጃፓን ኦፕን በተካሄደው ሰሞኑ በተካሄደው የጃፓን ኦፕን ካሎ ካሎስ አርካራዝ ማሸነፍ እንደሚያሸንፉ ይታወቃል። ካሎስ አልካራዝ በወንዶች ቴለር ፍሪትስን አሸንፎ ነው ለዚህ ድል የበቃው ማለት ነው። የጃፓን ኦፕን ባለፉት 53 ዓመታት በተከታታይነት ተካሂዷል። ሁለት ዙር በፈጀው ጨዋታ 6 ለ4 6 ለ4 ነው ካሎስ አልካራዝ ማሸነፍ የቻለው። የዓለም ቁጥር አንዱ የሁለት ዓመቱ አልካራዝ በአንድ የውድድር ዓመት ስምንት የተለያዩ ታይትል ያላቸውን ውድድሮች በማሸነፍ ከኖቫክ ጆኮቪች፣ ሮጀር ፌዴራል እና ከላፋይ ናዳር እንዲሁም ኖቫክ ጆኮቪች አንድ መሪ ቀጥሎ ስድስተኛው ሰው በመሆን አሁን ምን ያህል በቅርብ ዓመታት ከታዩ የቴኒስ ስፖርተኞች መካከል ቁጥር አንድ እንደሆነም ብቃቱ ምን ያህል እንደሆነም እያሳየን ቀጥሏል ማለት ነው። ካርሎስ አርካራ ስድስት የግራንድ ስላም ውድድሮችን አሸንፏል። በሚቀጥለው ሰኞ የሚጀመረው የሻንጋይ ውድድር ግን እንደማይሳተፍም ካርሎስ አርካራስ ከውድድሩ በኋላ የገለጸበት ነበር።